ኅዳር ሀያ አንድ ቀን አክሱም የገባችበት ቀን ነው። አራት ማረፊያዎች ነበሯት። አንዱ መርጡ ለማርያም ይባላል። ምስራቅ ጎጃም ነው ውስጥ ነው። መርጡ ለጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል። ጣና ቂርቆስ ነው፣ እኔ የመጣውበት ገዳም ነው። እዚያ አርፋለች። አራቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሰ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏዋል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረብሽ ተብሎ አልተጻፈ። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦት ህጥ ዘልቀት በቤተ መቅደስ በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራ ትቤት የሌለባት ትህት ጥበብን የተመላች እወቁኝ እወቁኝ የማትል ልጇ በሆሳዕና አኳን እንዲያው ግርግር ሰው ሁሉ ሲበዛ እኔ የአምላክ እናት ፊትፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊትፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሣሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግንተናል፣ ወደ ሰማይ እንድንገባ ይህን ይቅርታ እንድናገኝ ምህረት፣ እንዲህ የተጀመረበት ማሐፀን ያላት እመቤታችን ናት። አንዳንዶቹ ምን ሊሏቸው ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ አርባ አራት እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ ደንቆሮ እናንትን አሉ። እንዲ ብልህና ብልህና ጅል ተከራክረዋሉ። ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ። እንዲሁ እኮ እንዲሁ ግርመቸዋል እኮ እንደዚህ እንደዚህ ነው። ምንድነው የሚለው እምቢ እንደዚህ እንደዚህ ነው። መልሱ ምንድን ነው? አይደለም እንዴት ብሎ አይደለም ይባላል። እንዲሁ እኮ ይገርማል። እንዲሁ እንዲ እንዲ ምን ይሻላቸዋል? እንዲ ድንቁርና፣ እንዲ ነውር ነው ድንቁርና። እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ ሰባት ምሰሶም አቆመች።